አመሰግናለሁ። የመጀመሪያ ጉዳያችን የምናደርገው የአለማችን ሁለቱ ታላላቅ ሀገራት የአሜሪካና የቻይናን ጉዳይ በተመለከተ ይሆናል። እንግዲህ ከሰሞኑ በደቡብ ኮሪያ ሁለቱ ሀገራት ተገናኝተው የተለያዩ የምጣኔ ሀብት ጉዳዮች ላይ እንግዲህ ከስምምነት ላይ መድረሳቸው የሚታወስ ነው። ታዲያ እነኚህ ሁለቱ ሀገራት በነበራቸው ውይይት እንግዲህ ምን አንደምታ አለው የሚለውን ሲኤንንን ጨምሮ የተለያዩ መገናኛ ብዙሀን እንግዲህ ትንታኔዎችን እየሰጡበት ይገኛሉ። እንግዲህ እንደሚታወሰው ሁለቱ ሀገራት ከሁለት ሰዓታት ያነሰ ቆይታ በነበረው ውይይታቸው እንግዲህ የተለያዩ በመሀከላቸው የነበሩ የምጣኔ ሀብት ጉዳዮችን በተመለከተ ልዩነቶቻቸውን ያጠበቡባቸውን ውይይቶች እንግዲህ ሲያደርጉ እንደቆዩ መገናኛ ብዙሀን በስፋት ሲዘግቡት ቆይተዋል። ታዲያ ሁለቱ ሀገራት በነበራቸው ግንኙነት እንግዲህ አሜሪካ አስር በመቶ የታሪፍ ቅነሳ ለቻይና ማድረጓ የሚታወስ ነው። ከዚህ ባሻገርም እሷም አሜሪካን በምላሹ ደግሞ ይጠቅሙኛል የምትሏቸውን የተለያዩ ጉዳዮችን እንግዲህ ከስምምነት ማድረሳቸው የሚታወስ ነው። አሜሪካ በምላሹ ደግሞ ከቻይና የተለያዩ ጉልህ አስተዋጽኦ አሏቸው የሚባሉ ማዕድናቶችን የማግኘት እድል የሚያሰፋላትን ስምምነት እንግዲህ ማድረጓ የሚታወስ ነው። ታዲያ በአጠቃላይ በነዚህ በአጠቃላይ ሁለቱ ሀገራት ባደረጉት ስምምነት ሁለቱም ሀገራት እንግዲህ ሲታይ በአጠቃላይ ተጠቃሚ የሆኑባቸውን ስምምነቶች አድርገዋል ተብሎ ቢነገርም፣ ይሁን እንጂ ለቻይና ተጠቃሚነቷ ያበዛበት እና ያጋደለበት ስምምነት እንደነበረ ነው እንግዲህ ዓለም አቀፍ መገናኛ ብዙሀን የሰጧቸው ትንታኔዎች የሚያሳዩት። በተለይም ደግሞ ቻይና ታሪፍን በተመለከተ የተደረገላት ቅነሳ በዋነኝነት ሀገራቱን ሲያጨቃጭቃቸው የነበረ ጉዳይ ከመሆኑ ጋር ተያይዞ ሁለቱ ሀገራት አጠቃላይ ውይይታቸው ከአሜሪካ ይልቅ ቻይናን የጠቀመ እንደሆነ ነው እንግዲህ ዓለም አቀፍ መገናኛ ብዙሀን በስፋት እየዘገቡ የሚገኙት። በተለይም ደግሞ የአኩሪ አተርን ጨምሮ አሜሪካ ገበሬዎቿ ወደ ቻይና ገበያዎች እንግዲህ ምርቶችን በስፋት እንዲያቀርቡ የሚያስችሉ ስምምነቶችን ፈርሟል። ያም ሆነ ይህ ግን ቻይና ከዚህ ድርድር እንግዲህ ከፍተኛ የሆነ ተጠቃሚነትን ያተረፈችበት እንደሆነ ዓለም አቀፍ መገናኛ ብዙሀን ከዘገቧቸው አበይት ጉዳዮች መካከል የመረጥነው ቀዳሚ ጉዳያችን ነው። ወደ ሁለተኛ ጉዳያችን ስናመራ ከዚሁ ከአሜሪካ ጋር የተገናኘ ጉዳይን እናገኛለን። አሜሪካ ከህንድ ጋር ለአስር አመታት ቆይታ የሚኖረውን የመከላከያ ዘርፍ እንግዲህ ድርድር ማድረጓንና ከስምነት ላይ መድረስ መቻሏን ነው እንግዲህ እየተነገረ የሚገኘው። እንደሚታወቀው ሁለቱ ሀገራት በሩሲያ ሳቢያ መካካር ውስጥ እንደገቡ መቃቃር ውስጥ እንደገቡ የሚታወስ ነው። ታዲያ አሁን የገቡት አዲስ ስምምነት በመከላከያው ዘርፍ በአቅም ግንባታ ብሎም ደግሞ በ በንብረቶች ላይም እንግዲህ ድጋፎችና ትብብሮችን ለማድረግ እንደመግዛቸው ነው እንግዲህ የተነገረው። በተለይም ደግሞ ህንድ ሩሲያ በዩክራይን ምድር ከገባችው ጦርነት ጋር ተያይዞ እንግዲህ ከአሜሪካ ጋር መቃቃር ውስጥ እንዳላችው ይታወቃል። ህንድ ደግሞ ከሩሲያ የተለያዩ ነዳጆችንና የጦር መሳሪያዎችን ተቀብላለች፣ ትገዛለች በሚል በአሜሪካ እስከ 50 በመቶ የሚደርስ የታሪፍ እንደጣለባት የሚታወስ ነው። ሀያ አምስት በመቶ እንዲሁም ከሩሲያ የጋዝ እና የተለያዩ ቁሳቁሶችን በመግዛት እንግዲህ የታሪፍ አንዱ ሰለባ ሆናለች ማለት ነው። በዚህም ሳቢያ ከአራት ወራት በፊት ነበረ ሁለቱ ሀገራት በዚህ ረገድ ቅናሾችን ለማድረግና ስምነቶችን ላይ ለመድረስ ሲዋዋሉ የሰነበቱት። ከዛ ባሻገር ደግሞ እንግዲህ እንደሚታወቀው በካሽሚር ጉዳይ ህንድ የገባችበት ግጭትን በተመለከተ ደግሞ ትራምፕ ሁለቱ ሀገራት ግጭታቸውን እንዲያቆሙ በመሃል መግባታቸው ደግሞ ህንድን ያስቆጣ ጉዳይ እንደነበር ይታወቃል። ይህም ደግሞ በመካከላቸው የነበረውን በንግድና በሌሎች በጦር መሳሪያ ሽያጭ ጨምሮ ማለት ነው እንዲሁም በወታደራዊ ጉዳዮች ላይ ከስምምነት ላይ ለመድረስ የጀመሩትን እንቅስቃሴ ጭምር እስከ መግታት የደረሰ እንደነበረ ይታወሳል። አዲስ የተሰማው ዜና ታዲያ ሁለቱ ሀገራት በወታደራዊ ግንኙነታቸውን ለማሳደግ የሚያስችላቸውና ግንኙነታቸውን አንድ ምዕራፍ ወደፊት የሚያሻግሩበትን እድል ይፈጥራል የተባለ ግንኙነት ለመመስረት የሚያስችል አዲስ የማዕቀፍ ስምምነት መፈረማቸው ነው። ዓለም አቀፍ መገናኛ ብዙኃን በስፋት ከሸፈኗቸው ጉዳዮች መካከል ወደ ሶስተኛ ጉዳያችን ስናመራ የጃማይካን ሄሪኬን ሜሊሳን እናገኛለን። እንደሚታወሰው ይህ የተፈጥሮ አደጋ እንግዲህ ሀገሪቱን በብዙ እየጎዳት እንደሆነ ይታወቃል። አሁን ታዲያ ይህ አደጋ ዓለም አቀፍ መገናኛ ብዙኃን ከሸፈኗቸው ጉዳዮች መካከል አንዱ ሲሆን ይህም ደግሞ ከፍተኛ የሆኑ የሰዎችን ሞት ብሎም ደግሞ የሀገሪቱን እንግዲህ ትርምስምስ ውስጥ እንደ ከተታት ነው እየተነገረ የሚገኘው እስካሁን 19 የሚሆኑ የ30 የሚሆኑ የካሪቢያን ዜጎች እንግዲህ ሕይወታቸው መቀጠፉ ነው እየተነገረ የሚገኘው። እንግዲህ መሰረተ ልማቶችን ጨምሮ ከፍተኛ የሆነ ውድመትን በማስከተሉ ሰብአዊ እርዳታ ለሚፈልጉ ዜጎች ሰብአዊ እርዳታ ለማድረስ ከፍተኛ የሆነ እክል እንደተፈጠረ ነው እንግዲህ እየተነገረ የሚገኘው። በዚህም ሳቢያ ታዲያ የሀገሪቱን መከላከያ ጨምሮ የተለያዩ የረድኤት ድርጅቶች ለነዚህ እርዳታ ለሚፈልጉ ዜጎች እንግዲህ እርዳታ ለማድረስ ሰፋፊ ስራዎችን እየሰሩ ይገኛሉ። ከፍተኛ የሆነ ስቃይ ውስጥ የሚገኙ ዜጎች እንግዲህ ንጹህ የመጠጥ ውሃ ማግኘትም፣ ምግብ ማግኘት ይሁን ከፍተኛ የሆነ ችግር ውስጥ ይገኛሉ። ከዛ ባሻገር ደግሞ ይህ የተፈጥሮ አደጋ የኤሌክትሪክ መቆራረጥን በማስከተሉ ጭምር ሀገሪቱ እንግዲህ ከፍተኛ የሆነ ችግር ውስጥ ወድቃለች። አለም የረዴት ተቋማትም ይህን ለነኝ ዜጎች እንግዲህ የረዴት እርዳታ ለማድረስ ሰፋፊ ስራዎችን እየሰሩ ቢገኝም ሁኔታዎች ግን እክል እየፈጠሩባቸው እንደሆነ እየተነገረ ይገኛል። አለም አቀፍ መገናኛ ብዙሀን በስፋት ከሸፈኗቸው ጉዳዮች መካከል መራርጠን ያዝናቸው ነኝን ይመስላሉ። መቅደስ ለመረጃዎች አመሰግናለሁ።